ባለፈው እንግዲህ የናታን ክፍል እየተንኳኳ እና ዳጊ ደግሞ የቀጠሯትን ልጅ አግኝተው በጣም ተደናግጥ ነበር ያለቀው። ዛሬ ቀጣዩን የምነግራችሁ ይሆናል። ቤዛ ስለምንድን ነው ወደ ክፍለ ሀገር የምትሄደው? ለናታንስ ልንገረው አልንገረው እያለች የፈራችበት ምክንያት ምንድን ነው? ስንም የምነግራችሁ ይሆናል። ውዴቻና ይሆናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ይብዛልን እያልኩኝ ሙስሊም ወገኖቼም ሰላም ብያለሁ። በያላችሁበት ሰላማችሁ ብዛ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ሐረግ ተከታታይ ድራማ ተለቋል። ያው ቅድም መግቢያ ላይ እንደነገርኳችሁ ባለፈው ክፍል በጣም አጓጊና አስደንጋጭ ነው ብለን ነበር፣ ብዙዎቻችን የጠበቅ ነው። ነገር ግን ቢኒ ናታን ያለበት እሩም ላይ ሲያንኳኳ የነበረው ቢኒያም ነው። እንግዲህ ቢኒያምም ማነው ሲለው ናታን ድምፁን ሰምቶ ናታን ከፍቶለታል። ከዛም ሰላምታ ከተለዋወጡ በኋላ ናታን ትናንትና ስልክ ስደውልልህ የማታነሳው ለምንድን ነው ይለዋል። አይ ትናንትና ስልክ ያላነሳውት እያለ ሲርበተበት በቀጥታ ለምን አትነግረኝም ብሎ ይጮህበታል። ትናንትና ወደ እናንተ ቤት እየሄድኩ ነበር ስልክ ያላነሳዎት እና ጽ ራሷን ልታጠፋ ነው ስለምን ብሎ መልስም አልሰጠው ምንም አልሰጠው ያለውን ዶክሜንቱንም ላፕቶፑንም ምኑንም እንደጣለ ሮም ውስጥ በሩን ከፍቶ እየሮጠ ይሄዳል። ከዛ ቢኒያምም እንግዲህ ተከትሎት በሩን ለመቆለፍ እንግዲህ እያለ በሩ ደግሞ ተበላሽቷል። ሊቆልፎ አይቆልፎ ራሱ አላረጋገጠም። ናታን እያለ ተከትሎት ይሄዳል። ከዛም እንግዲህ ዳጊና ፂ የቀጠሯት ልጅ እንግዲህ ምን አይነት መረጃ እንድታመጣላቸው እንደሆነ እሱንም አብረን የምናየው የሚሆነው ልይቷ መታለች ልጅቷን በጣም ፈርታለች። እነሱም በጣም ፈርተው ደንግጠው ነበረ። ስልክሽ ለምን ዘጋሽው? ስልክሽ አይሰራም ነበር ሲላት አዳጊ አዎ ለተወሰነ ደቂቃ ስልኬን ዘግቸው ነበረ በቃ ትላቸዋለች። እሺ በቃ ቁጭ በይና ተረጋጊና እናወራለን ስላት አይ ለማንኛውም ፊትሽን ቀልቷል፣ ፀጉርሽ ምን ሆነች ነው ሲላት አይ ምንም አልሆንኩኝም በቃ አሁን ተረጋግቻለሁ። ያው ያለው ነገር ትንሽ ፈርቼ ነበረ፣ አሁን እናንተን ሳይ ተረጋግቻለሁ። አሁን ማውራት እንችላለን ትላቸዋለች እነሱም እሺ በቃ ብለው የሚፈልጉትን ነገር ምን እንድታደርግላቸው እንደፈለጉ ይነግሯታል፣ ያስረዷታል። እሺ በቃ አሁን ከተረዳሽ አንቺ ሁላችንም ሶስታችንም በአንዴ መሄድ የለብንም። ቀስ ያን እንሄዳለን። አሁን አንቺ ሄጂ ይሏታል። እሷም እሺ ብላ ተነስታት ትሄዳለች። ከዛም እንግዲህ ዳጊ ጺ፣ አንቺ ሄጂ ከዛን እኔ ይሄዳለሁ ይሏታል። ጺ ደግሞ አልሄድም፣ መጀመሪያ አንተ ሄድ፣ ቤት እንደገባ ደግሞ ደውልልኝ ትለዋለች። እሱም አይቻልም አንቺ ሄጂ መጀመሪያ ይላታል። እሷም በፍጹም ተነስና አንተ ሄድ፣ ከዛ እኔ ሄዳለሁ፣ ሁላችንም ራሳችን እንጠብቅ ትለዋለች። ደረቅ እኮ ነሽ እና ዳጊም ተነስቶ ይሄዳል። እሷም ተነስታ ይሄዳለች። እንግዲህ ቢንያም እና ናታን ተያይዘው እንግዲህ ወደ ቤት እየሄዱ ነው። እቢቢ ሲደርስ ሉሊት ቁጭ ብላ ምግብ እየበላች ነበረ። ጽዮን እያለ ይጮሃል። ከዛ ሉሬትም የዚህ ቤተሰቦች ሰዎች ተቀውሰዋል፣ እንዲህ ይህ ጽዮን ጽዮን ይላል ትላለች። እሱም ተንደርድሮ ክላሶ ይወጣል። ክላሶ ይወጣ ማንም የለ ቤዛ ብቻ ነው ያለችው። ከዛ ቤዛንም ይጠይቃታል። ቤዛን ቆይ ላረጋጋ፣ ቆይ ታረጋጋ እነግርሃለሁ ሁሉንም ትለዋለች እሱም እንዴት እንደምወዳት አታቂም። በጣም በጣም ይጮህባታል። ቢኒም በጣም ግራ ይጋባል። ቁጭ ይላል እንግዲህ ከዛ ጽዮንም ከውጭ ትመጣለች ማለት ነው ሉሊ ሉሌትም አንቺ እዚጋ ትንት ያለሽ ወንድምሽ ጽዮን ጽዮን እያለ አብዶልሻል ስትላት በጣም ትደነግጣለች። ጽዮን ማለት ነው ጽዮንም ተንደርድራ ወደ ፎቅ ትወጣለች። ፎቅም ሞታ በሩ ጋ ቆመ እንግዲህ ቤዛሬ ሲጮህባት ትሰማለች ቢኒ አንዴ ትወጣለን ላስረዳው ሁሉንም ነገር ስትለው፣ ምንድን ነው የምታስረጂ ብሎ ናታን ሊያዳምጣት ፈቃደኛ አይደለም። ጺም በጣም ቤዛን በጣም ትናደድ ታዝናለች። ከዛ በሩን ከፈት ታርግ አንተና ጺሆን አውርታችሁ ስጨርሱ እናንተ ማውራት እንችላለን ብ አጠላልቅ በሩን ከፈት ስታደርግ፣ ጺ በሩ ላይ ቆማለች። ምን እየሰራች ነው እዚህ ጋ እያዳምጥች ነበር ያወራነውን ሰማች ትላት። እረ እኔ አልሰማውም አሁን የመጣው በጣም ተደነባበራለች ነገር ግን እሷ ቆማ ሁሉንም ሰምታለች ከዛም እንግዲህ ፂ የሆነው ምን አድርጌች ነው በጣም አሚጮኽባታል ከዛ እሷም በጣም ተደነግጣለች ያለቅሳለች ከዛ ቁጭ ካለ በኋላ እያለቀሰ እኔ ያላንቺ ማናለኝ ለምንድን ነው እንደዛ ይታረጊ ያሰብሹ ይላታል እሷም እንግዲህ ካቀፈች በኋላ ቢኒ አንዴ ብቻችን ተፈልተዋል ብላ ቢኒን ታስወጣለች። ይቅርታ ከይቅርታ ጋር እወጣለሁ እንትን እላለች። ቢኒያምም ጥሏቸው ይወጣል። ጽሁንም ከዛ ያለውን ነገር ይሄ የብየዛ ሀሳብ ነበረ እና እውነት እንዳደለ ውሸት እንደሆነ ስትነግረው በጣም ይናደድና ይህን ነገር ቢኒያ ያውቃል ይላታል። እሷም አይ አያውቅም፣ እንዲያውቅም አልፈልግም አሁን እንዲያውቅ አልፈልግም ትላለች። እንደሱ ነው የሚሻልሽ ይልና ቁጭ ይላል። በጣም በጣም ደንግጦ ነበረ። አንደኛ ሲሆን የአባቷን መሞት አልሰማችም ያንን ሁሉ ነገር እያለ እሱ ደግሞ እንደስታደርግበት በጣም ነበረ የደነገጠው፣ በጣም ነበር ያዘነ ማለት ነው ናታን። ከዛም እንግዲህ ተያይዘው ወደ ፎቅ ወደ ታች ይወርዳሉ። በታች እንግዲህ ቤዛ ወርዳ ቁጭ ትላለች ማለት ነው። ከዛ ቢንያም ገና ልቤት ጋር ቁጭ ብሎ ከሷ ጋር አይን አይኑን እያየችው ስልኩ ይጮኋል። ስልኩ ሲጮህ እንግዲህ ገኒ ዳጊ ነበር የደወለለት አቢል ገኒ ጋር እንደሆነ ይነግረዋል ከዛም እንደ እብድ ተነሳ ነው እየሮጠ እየሄደው የዚህ የቢዚ ሰዎች የዚህ ቤት ሰዎች በቃ አዋቂ ስለል እንደፈለጋቸው ይወጣሉ ይገባሉ እያለች እንግዲህ ሎሌት ትቀባጥራለች ሁለተኛ አላወራም እንዲሁ አዎ ሎሌት መከበር ያለብሽ ራስሽ ባለማውራት ዝም ማለት ነው ያለብሽ ብትልም ወደው ወሬ ቀድሞ አወርታለች ከዛ ቆይ እንዳታወሪ አላልኩሽም ለምን አወራሽ ብላ ራሷም በራሷ ትገስጣለች። ከዛ እንግዲህ ኤፍራታና ያፌት ደግሞ መኪና ውስጥ ቁጭ ብሎ ያፌት ኤፍራታን ወጥመድ ውስጥ እየከተታት ነው። ምክንያቱም ብዙ የያዙ ወንጀሎችን ወረቀት ላይ እንድትፈርም ያደርጋታል። እሷም እንግዲህ ትንሽ ካሰበች በኋላ ቆይ ምንድን ነው አስሬ ወረቀት ወረቀት የምትለኝ ቢሮ አንሄድም እንዴ? ትላለች። እንዲህ የሰራተኛ እስከመሆንሽ መጠን ድረስ መፈረም አለብሽ ይላታል። እሷም ከዚህ አሁን ካለውበት ሁኔታ አይበልጥም ብላ አምጣ ብላ ተቀብላ ወረቀቱ ላይ ትፈርማለች ማለት ነው። እስኪ እንግዲህ ምን ልታደርግ እንደሆነ ምን እንደምታደርግ እናያለን ትላለች። እንዲህ የኔ ንግስት እናደርጋለሁ ለምን ክፉ እንዳሰብኩ ታስቢያለሽ ይላታል። ከዛም እንግዲህ አቤል ቤት ውስጥ ኤፍራታና ያፌት እንደሌሉ ሲያቅ የሆነ ፖስታ ነገር ያገኛል። ያንን ወረቀትን ሲከፍተው ብዙ ፎቶዎች አሉ። ያንን ፎቶዎች እንግዲህ በስልኩ አንስቶ ወደ ገኒ የምትሰራበት ጉልት ቦታ ይሄዳል። ከዛም ከገኒ ጋር ለመግባባት ቢሞክርም ገኒ አቤል አቅ ቀጣፊና አቅ ጭበርባሪ እንደሆነ ስለምታቅ በደካማ ጎኗ ሊገባባት ሲል አሸንፈዋለች ማለት ነው። ምክንያቱም እሱ እንግዲህ የዳጊናት ጉልት ጀመርሽ እንዲህ ምናም ብሎ ያው ትንሽ ከበሽ የታቀጠ በኋላ ከዛ ስለ ኤፍራታ እኮ እኔ እኮ ልጅ ቤት ነው የምኖረው ኤፍራታ ስለ አንቺ አውርታ ተጠግብም ስትለው፣ ትንሽ መለስ ስላ ነበር እውነት የማምትነ እንዲ የሚመስል ቀጣፊ ብላ ካጠገቧ ታባረዋለች። በዛም ሰት ዳጊ ሁሉም ነገር ይሰማል። ቤት ሲያጣ ስልክ ደውሎ ስለነበረ ከዛም ዳጊ እንግዲህ እየሮጠ